ሰላም ጤና ይስጥልን። እንደምንሰነበታችሁ? አና ነኝ ከአና ጆልንስ ለእናንተ ይጠቅማል ያስተምራል ያልኩትን ርዕስ እ ወደ እናንተ ቅርብ ያለው ዛሬም በዛሬው ዕለት የምንነጋገርበት ርዕስ ስለ ስኳር ህመምና ቴምር ይሆናል። በጠየቃችሁኝ መሰረት ከምንነጋገርባቸው ነጥቦች በጥቂቶቹ ቴምር ለስኳር ህመም ይበላል አይበላም ወይ፣ መበላት እስከቻለ በምን መጠን መብላት እንችላለን፣ ቴምርን በምን ሰዓት ብንበላው ነው በደማችን ውስጥ ያለው የስኳር መጠን ከፍ እንዳይል የሚለው እንደዚሁም ደግሞ ቴምር ለሰውነታችን ስለሚሰጠው አጠቃላይ ጥቅም እንነጋገራለን እናያለን ማለት ነው። ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንደዚሁም ደግሞ የደወሏን ምልክት በመጫን በተከታታይ የሚወጡ ትምህርቶች አያምልጧችሁ እላለሁኝ። እንደዚሁም ደግሞ ይህንን ትምህርት ላያችሁ ለተመለከታችሁ ሁሉ የትምህርቱን ው ይዘት ከወደዳችሁ ትጠቅሙናል ካላችሁ ላይክ በተኑን በመጫን የዩቲውብ አልጎሪዝሙን ለሌላም ሰዎች እንዲያዳርስ እንድታደርጉ በዚህ አጋጣሚ አደራ እላለሁኝ ማለት ነው። በቀጥታ ወደ ትምህርቱ እንሄዳለን። ቴምር እንግዲህ በሀገራችንም በተለያየ የአለማት ክፍል በጣም በርካታ አለማት የምንጠቀምበት ጣፋጭ የሆነ ብዙ ጠቀሜታ ያለው የምግብ አይነት ነው። አሁን ግን ስለ ስኳር ህመም ይዘታ ነው የምንነጋገረው። በመጀመሪያ ይበላል አይበላም ከማለታችን በፊት በውስጡ የያዛቸው ንጥረ ነገሮች ምን እንደሆኑ መገንዘቡ ጥሩ ነው። ጠቅላላ የሆነ እውቀት ሲኖረን ውሳኔ ለመወሰን ስለሚያቀልልን ማለት ነው። በውስጡ እንግዲህ መቶ ግራም ቴምር ስንል እንደ ይዘቱ ደረቅ የሆነ ቴምር አለ። እንደዚሁ ደግሞ ሞይስት የሆኑ እንትን ያሉ ደስ የሚሉ በቀላሉ ሊነከሱ የሚችሉ የቴምር አይነቶች አሉ፣ እንደምንገዛበት ቦታ እንደምንኖርበት ሀገር ማለት ነው። መቶ ግራም ማለት እንግዲህ ከአምስት እስከ ስምንት ቴምሮች ማለት ነው። ደረቁ ከሆነ እስከ ስምንት ማለት ነው። ርጥቡ ቴምር ከሆነ ደግሞ አምስት ቴምር። በውስጡ እነዚህን ንጥረ ነገሮች ይዟል። ሁለት መቶ ሰማኒያ ሁለት ካሎሪ ያለው በውስጡ የካርቦሃይድሬት መጠኑ ከፍ ያለ ነው፣ ሰባ አምስት ግራም ገደማ ይዟል። እንደዚሁ ደግሞ ፋይበርነቱ በጣም ከፍ ያለ ነው። ጥሩነቱ እሱ ነው፣ ስድስት ነጥብ ሰባት ግራም። በቫይታሚኖች በሚኔራሎች በጣም የበለጸገ ነው። ቢሲክስ አለው፣ ቢትሪ አለው፣ ቢትወልቭ አለው፣ ቫይታሚን ኬ አለው። በርካታ የሆኑ ደግሞ ማዕድናት አሉት። ፖታሲየምን የመሰሉ ማግኔዚየም፣ ካልሲየም እና አይረንን የመሳሰሉ አሉት። እነዚህ ንጥረ ነገሮች ሁሉ በጣም በጣም ጠቃሚ የሆኑ ለእያንዳንዱ የሰውነታችን ክፍል ሴሎቻችን በአግባቡ እንዲሰሩ፣ የአእምሮ ጤንነታችን እንዲጠበቅ፣ ነርቮቻችን እንዲሰሩ፣ አጥንቶቻችን እንዲበረቱ፣ የስኳር መጠናችን በአግባቡ ስቴብል የሆነ እንዲሆን የሚያደርጉልን ንጥረ ነገሮች ናቸው ማለት ነው። በአንታይኦክሲዳንት ይዘቱም ደግሞ በውስጣችን ያሉ ተወሳካትን አውጥቶ በማስወገድ ደረጃም ደግሞ ከፍ ያለ እንትኖች አሉት። ፍላቪኖይድ የሚባል አለው፣ ካርቲኖይድ አለ፣ ፊኒሊክ አሲድ አለ፣ ይገኝበታል። እነዚህ ሁሉ ህመም በሰውነታችን እንዳይሰራጭ፣ ህመም ተወሳኮችን እየገፉ የሚያወጡልን ናቸው። በግላይሴሚክ ኢንዴክሱም ደግሞ መካከለኛ የምንለው ነው። ከአርባ ሶስት እስከ ሀምሳ አምስት ድረስ የሚደርስ ነው። እንዳልኩት እንደ ደረቅና እንደ እርጥብ አይነቱ እንደዚሁም ደግሞ የሚበቅልበትም ሀገር ይወስነዋል የግላይሴሚክ ኢንዴክሱን ማለት ነው። ስለዚህም እንግዲህ የንጥረ ነገሮቹን ይዘቶቹን ካየን ለስኳር ህመምተኛ ይፈቀዳል አይፈቀድም የሚለውን በዝርዝር እናያለን ማለት ነው። በእርግጥ ነው የስኳር ህመም ያለበት ሰው ቴምርን መብላት ይችላል። እንዳየናቸው ነው በርካታ የሆኑ ንጥረ ነገሮችን ይዟል። መብላት ይችላል ሲባል ግን በምን መጠን በምን ሁኔታ ነው መብላት የሚችለው? ቅድም እንዳየነው ከአምስት እስከ ስምንት ቴምሮች፣ ያን ያህል የስኳር መጠን ያን ያህል ካርቦሃይድሬት መጠን ካላቸው፣ ያው ስኳር ህመምን ደግሞ በዋናነት ከፍ የሚያደርገው የካርቦሃይድሬት መጠኑ ስለሆነ መብላት የምንችለው መጠን ከሁለት እና ሶስት በላይ ባይሆን ይመረጣል። የስኳር መጠናችንን ከፍ እንዳያደርግብን እነዛን ሁለት ሶስት በመምላት በቂ የሆኑ የሚያስፈልገንን ንጥረ ነገሮች በውስጡ ያሉትን ማግኘት እንችላለን። እንግዲህ ሁለት ቴምር ከበላን ለምሳሌ በውስጡ መቶ ሰላሳ ሶስት ግራም ነው ካሎሪ ያለው። ሰላሳ ስድስት ግራም ካርቦሃይድሬት አለው ፋይበሩም ሶስት ነጥብ ሁለት ነው ጥሩ ነው። ስኳራዊነቱም ደግሞ ሰላሳ ሁለት ግራም ስለሆነ ከዛ በላይ እንደው ከሁለት እና ከሶስት በላይ እንዳንበላ እንዳንዳፈር አደራ እላለሁኝ። ምክንያቱም የስኳር መጠናችን ከፍ ባለ ቁጥር በውስጣችን የሚከሰቱት ጤና ችግሮች በጣም ከፍ ያሉ ስለሆኑ ማለት ነው ታዲያ መብላት እንችላለን ካልን የስኳር መጠናችንን የምንበላቸው ምግቦች የምንበላቸው ምግቦች ብቻ ሳይሆኑ የሚወስኑት የምንበላበት ሰዓት፣ የምንበላበት መጠን ሁሉ ይወስነዋል እና ቴምርን በምን ሰዓት ብንበላው ነው ለስኳር መጠናችን አደጋ የማይሆነው የማይሆንብን ብለን ስናይ የመጀመሪያው ያው ግላይሲሚክ ኢንደክሳቸው የካርቦሃይድሬት መጠናቸው ዝቅ ያሉ ምግቦችን ስንበላ ብዙ አትክልቶችን ወይም ስጋ ነክ ነገሮችን ስንበላ ቴምርን ደግሞ እንደ ድዘርትም ቢሆን ወይም ደግሞ አእምሮንም ከሆነ አንድ ሁለት ብንበላ ሳንሰጋ የስኳር መጠናችን ከፍ ሳይል ብለን ነው ሳንጨነቅ መብላት እንችላለን ማለት ነው። እንደዚሁም ደግሞ ቅባታማ ከሆኑ ነገሮች ጋር ጤናማ ቅባት ካላቸው ለምሳሌ ከአቮካዶ ጋር፣ ከእርጎ ጋር ከእነሱን ከመሳሰሉ ምግቦች ጋር ስንበላው ምንድን ነው የሚሆነው? እነዛ ምግቦች በፍጥነት ወደ የገቡ የበላ ነው ቴምር በፍጥነት ወደ ሰውነታችን ገብቶ ወደ ድማችን ገብቶ የስኳር መጠናችንን ከፍ እንዳያደርገው አብዞርብሽን በውስጣችን የመዋሃዱን ፍጥነት ቀስ ያደርገዋል፣ ያዘገየዋል። እና በዛ ምክንያት መብላት እንደው ካለን አጋጣሚው ካለን ከእንደዚህ የተፈጥሮ ቅባት ካላቸው ነገሮች ጋር መብላቱ ይመረጣል። ሌላው ደግሞ እንደዚሁ ስፖርት ከመስራታችን በፊት ብንበላው ስፖርት ከመስራታችን በፊት በተለይ ኤሮቢክ ሲሆነ ስፖርት የካርዲዮ የምንለውን ስፖርት በምንሰራበት ጊዜ ብዙ ግሉኮስ ስለሚያቃጥል ሰውነታችን ቴምርን እንደ ስናክነት ተጠቅመ ነው። ያው መጠኑ እንዳለ ማለት ነው፣ ከሁለት እና ከሶስት ዛ ሳይዘን በዛ መጠን መመገብ እንችላለን ማለት ነው። ሌላው ደግሞ ያው የስኳር መጠናችንም ዝቅ ሲል ደግሞ መመገብ እንችላለን። ቴምር ለስኳር በሽታ የሚያስገኛቸው ወይም የሚሰጣቸው ጥቅሞች ምንድን ናቸው በጣም በርካታ ጥቅም አለው ለስኳር ህመምተኛ ብቻ ሳይሆን ኢንጀነራል ለሁሉም ሰው በጣም በርካታ የሆነ ጥቅም አለው የመጀመሪያው በውስጡ ባለው ሶሉብል ፋይበር ወይም ደግሞ በቀላሉ ሊሟሟ በሚችለው ፋይበር ምክንያት ከበላ ነው በኋላ በተለይ ደግሞ እነዛ የተፈጥሮ ጤና የሆኑ ቅባቶች ጋር በበላነው ሰዓት ስኳር መጠናችን በፍጥነት ከፍ እንዳይል ያደርገዋልና በፋይበር ምክንያት ያው የስኳር መጠናችን ያስተካክለዋል። እንደዚሁም ደግሞ በንጥረ ነገር በጣም የበለጸገ ስለሆነ ለአጠቃላይ ጤንነታችንም ወሳኝ ነው። ከዚህም ውስጥ በዋነኛነት የሚጠቀሰው የምግብ አፈጫጨት ስርዓታችን የተስተካከለ እንዲሆን ያደርገዋል ባለው ፋይበር ምክንያት ማለት ነው። ሌላው ደግሞ የሆድ ድርቀትንም ደግሞ እንደዚሁ እንዲከላከልልን ያደርጋል። የኮንስቲፔሽን ችግር፣ ሽንት ቤት መሄድ ችግር ያለባቸው ሰዎች በባዶ ሆድ አንድ ወይም ሁለት ቴምር በልቶ ሙቅ ውሃ እንደዚሁ ቢጠጡ ለድርቀት መከላከልም ባለው ፋይበር ምክንያት ለዛም ይረዳል ማለት ነው። እንደዚሁም ደግሞ በተፈጥሮው የጥጋብ ስሜት እንዲሰማን ያደርጋልና ቶሎ ቶሎ እንዳይረበን ቶሎ ቶሎ ከራበን ቶሎ ቶሎ መብላት አለ ቶሎ ቶሎ ከበላን የሰውነድ የሰውነት ክብደት መጨመር አለ፣ የስኳር ከፍ ማለት አለ። እና ያንንም ደግሞ እንዲሆን ስለሚረዳ በመጠኑ መመገብ የምንችለው ሁለት ሶስቷን ነው። ሌላ በርካታ የሆነ ካርቦሃይድሬት ያለው ነገር ከምንበላ ይልቅ ሁለት ሶስት ተምር በስናክ ሰዓት ወይም በመክሰስ ሰዓት ብንበላ ሆዳችን እንደሞላ ያቆየናል ማለት ነው። ሌላው ነገር ደግሞ ያው እንደ ተፈጥሮም ማጣፈጫነት ልንጠቀመው እንችላለን። አሁን በበርካታ ዓለም ክፍሎች ላይ እኔም በምኖርበት አካባቢ ላይ አይቼዋለሁ የዴትስ ሹገር ያው ፐርስናሊ ገዝቼ ተጠቅሜ አላየሁትም፣ ግን ገበያ ላይ አይቼዋለሁ እና የተለያዩ ደግሞ ሪቪዎችንም ለማንበብ እንዳየሁት ሰዎች ተጠቅመንበት ጥሩ ነው ሲሉ አይቻሉ በዚህ አጋጣሚ ደግሞ ተጠቅማችሁ የምታውቁ ሰዎች ካላችሁ ያው እንድታጋሩ እናደራለን። ያው ይሄ ቻናል ሌላውም አላማው እርስ በርሳችን የምናውቀውን ነገር እንድንማማርበትም ስለሆነ ማለት ነው፣ በዛም መልኩ ልንጠቀምበት እንችላለን ማለት ነው። ስለዚህ ያው እንግዲህ ቴምር በጣም በርካታ ጥቅሞች አሉት። ምን ያህል መብላት እንዳለብን ተማርን። በውስጡ ያሉት ንጥረ ነገሮች አየን። በስኳር ህመምተኛ መብላት እንደሚችል አየን። በመጨረሻ ግን እንደው ለማስታወሻነት መናገር የምንፈልገው ነገር አለ። ጤነኛ ምግብ ነው ብለን ከመጠን አልፈን ሌላ ችግር ውስጥ እንዳንዳርግ፣ ሁልጊዜ ከሐኪሞቻችን ጋር እየተነጋገርን ቢሆን፣ ሰውነታችንን እያዳመጥን ቢሆን ጥሩ ነው። ምክንያቱም እያንዳንዱ ሰው ለተለያየ ምግብ የተለያየ ሪስፖንድ ነው ያለው ዛሬ ነው የበላነው ምግብ የሆነ ቀን ደግሞ ስንበላው የስኳር መጠናችንን ከፍና ዝቅ የሚያደርግበት ሁኔታው በጣም የተለያየ ነው። ምክንያቱም የስኳራችን ከፍና ዝቅ ማለት በምግብ ብቻ ሳይሆን በቂ ውሃ ሰውነታችን ውስጥ ከሌለ፣ እንቅልፍ በቂ ከሌለ፣ የሆርሞን ከፍና ዝቅ ማለት ሲኖር እነዚህን ሁሉ ፋክተሮች አንድ ላይ አድርጎ ነው እና ስኳር መጠናችን ከፍ ዝቅ የሚለው ሁልጊዜ እንደዚህ አይነት ስኳራዊ ነገሮችን ስንበላ ከበላን በኋላ ምን አይነት ነው፣ ሰውነታችን እንዴት አድርጎ ነው ምላሽ የሚሰጠው የሚለውን ለማወቅ ያው አንደኛ የስኳር መጠናችንን በመለካት ሁለተኛ ደግሞ ከጤና ባለሙያዎቻችን ጋር በመነጋገር ቢሆን ነው ከጉዳቱ ጥቅሙ አመዝኖ መመገብ ኢንጆይ ማድረግ እንችላለንና ይህንን አደራ ለማለት ትፈልጋለሁኝ። ያው ሁልጊዜ እንደምለው እኔ የማስተምራቸው ትምህርቶች ጀነራል የሆኑ አጠቃላይ ለህብረተሰቡ ይጠቅማሉ የሚል ነው እንጂ እያንዳንዱ ሰው የራሱ የሆነ የሰውነት ሬስፖንስ ስላለው ኢንዲቪጁዋላይዝድ በሆነ ምክር እንዳትወስዱት አደራ። ከራስ ሰውነታችሁን እያዳመጣችሁ ከባለሙያዎቻችሁ ጋር እየተመካከራችሁ የሚጠቅማችሁን ነገር ደግሞ ከዚህ እየወሰዳችሁ እንድትጠቀሙበት አደራ አላለሁኝ። እስከ መጨረሻው ድረስ እንግዲህ ስለቆያችሁ ስላዳመጣችሁኝ አመሰግናለሁ። ይህንን ትምህርት እንግዲህ ከወደዳችሁት በድጋሚ ላይክ እንድታደርጉት ለሌሎችም ደግሞ ሼር እንድታደርጉት አደራ አላለሁኝ በሚቀጥለው ሳምንት ደግሞ የሚቀጥለው ጊዜ በቸር እስክንገናኝ ድረስ መልካምና የተባረከ ጊዜ ሆንላችሁ ላለሁ።